ፕሊስ ፕሊስ ፕሊስ ይህን መልእክት በቀናነት አዳምጡኝ። የአሜሪካ ግሪን ካርድ ሆልደር የሆናችሁ ሰዎች፣ በቅርብ ጊዜ በሰፊው ሲወራ የነበረው ኢንፎርሜሽን ከአሜሪካ ውጭ ረጅም ጊዜ ከቆያችሁ ዲፖርት ትደረጋላችሁ እየተባለ ከትራምፕ ህጎች ጋር እያያያዙ ሰዎች በየሶሻል ሚዲያ ሲያወሩ ነበረ። በዚህ ዙሪያ በሰፊው በደንብ ግልጽ አድርጌ እዚሁ ማወቅ ያለባቸው ኢንፎርሜሽን ደሊቨር አደረግላችኋለሁ። ቤተሰብ የትምሳት ሄዱ ይህን ቪዲዮ ሙሉን አዳምጡ። ለወዳጅ ዘመድ ቤተሰቦቻችሁ አሜሪካ ያሉ ግሪን ካርድ ያላችሁ ደግሞ አጋሩ። ኦኬ፣ ሰው እንደዚህ ነው ለትስ ብሬክ ዳውን ኦኬ። የአንድ የአሜሪካ ግሪን ካርድ ያለው ሰው ከአሜሪካ ውጭ መቆየት የሚችለው ስድስት ወር ብቻ ነው፣ ኦኬ። ከስድስት ወር በላይ ከአንድ አመት በታች ከቆየ ኤርፖርት ተመልሶ ሲመጣ ኤርፖርት ላይ ሰፊ የሆነ ጥያቄ ይጠብቀዋል፣ በግሪን ካርዱ ዙሪያ ማለት ነው። ለዚህ ዝግጁ መሆን አለበት። ለምን የሚፈቀደው እስከ ስድስት ወር ብቻ ስለሆነ አንዳንዶቻቸው ከአንድ ዓመት በላይ ከቆዩ ግን ከአንድ ዓመት በላይ ቆይታችሁ ወደ አሜሪካ ስትመለሱ ግሪን ካርዳችሁ ልትቀሙና ዲፖርት ልትደረጉ አሊያም ደግሞ ሪሙቫል ላይ ልትቀመጡ ትችላላችሁ። ኦኬ፣ ሰው ታዲያ ለዚህ መፍትሄ ምንድን ነው? ለዚህ መፍትሄው አንድ ቤስት የሆነ አይዲያ ልሰጣችሁ ነው። የዚህ ምንድን ነው? ከአሜሪካ ውጭ ከስድስት ወር በላይ ወይ ደግሞ ከአንድ ዓመት በላይ መቆየት ከፈለጋችሁ ከመውጣታችሁ በፊት አሜሪካ እያላችሁ ሪኢንትሪ ፐርሚት ወይ ደግሞ ፎርም 131 ሞልታችሁ አፕሩቭ ከተደረጋችሁ በኋላ ይሄ ፎርም ከአሜሪካ ውጭ ሁለት ዓመት እንድትቆዩ ይፈቅዳል። ስለዚህ በሕጋዊ መንገድ ግሪን ካርዳችሁ ቀማ ይሆን አልቀማ እያላችሁ ምንም ስጋት ሳይገባችሁ ከአሜሪካ ውጭ ሁለት ዓመት መቆየት ትችላላችሁ። ምንም ተጠቅማችሁ ሪኢንትሪ ፐርሚት ተጠቅማችሁ ማለት ነው። ስለዚህ ቤተሰቦች ከአሜሪካ ውጭ ከስድስት ወር በላይ መቆየት የምትፈልጉ አሊያም ደግሞ ከአንድ ዓመት በላይ መቆየት የምትፈልጉ ቤተሰቦች ፕሊስ ሪኢንትሪ ፐርሚት ሞልታችሁ ብትወጡ መልካም ነው። ኦኬ ሆፕፍሊ ይህም ቪዲዮ ይጠቅማችኋል ብዬ አስባለሁ። አዜል ወይስ ማች ላቭ ሬስፔክት። ኦልራይት ጋይስ አንድ ነገር ልነግራችሁ እፈልጋለሁ። አሜሪካ ውስጥ የምትኖሩ የግሪን ካርድ ሆልደር የሆናችሁ ማለት ነው፣ ግሪን ካርድ ያላችሁ ፕሊስ ኢንተርናሽናል የሆኑ ፍላይቶችን አታድርጉ። አሜሪካ ውስጥ ካላችሁ ድረስ ነገሮች እስኪረጋጉ ድረስ ከአሜሪካ አትውጡ። ይሄን እንመክራለው። አሁን የሰማሁትኝ ዜና አለና ያ ምንድነው ኦፊሻሊ የትራምፕ አድሚኒስትሬሽን ግሪን ካርድ ሆልደር የሆኑትን ወደ ሀገር ቤት ወደዚህ ሲመለሱ ከውጭ ማለት ነው ከአሜሪካ ውጭ ሄደው ሲመለሱ ኤርፖርት ኮርነሩን ግሪን ካርድ ኮርነራቸውን እየቆረጡ ማለት ነው። በመቀስ እየቆረጡ እንደገና መልሰው መሸኘት ጀምረዋል ማለት ነው። እዛው ኤርፖርት ዞረው ወደዛው ወደ ሀገራቸው እየመለሱ ያሉት ማለት ነው። ስለዚህ ግሪን ካርድ ሆልደር ከሆናችሁ እንደዛ እመክራለሁ ማለት ነው። ማንኛውንም ጠበቃ ማማከር ትችላላችሁ፣ ማናገር ትችላላችሁ። እንደዚህ አይነት ኢንፎርሜሽኖች አሉ ማለት ነው። ሰዎች እንደዚህ ሆነው እየተሸኙ አሉ ማለት ነው፣ እዛው ኤርፖርት ማለት ነው። ሶ ትልቁ ምክር ምንድን ነው? ግሪን ካርድ ከሆናችሁ በግሪን ካርድ የምትኖሩ ከሆነ አሜሪካ ውስጥ ትራቭል አታደርጉ ኢንተርናሽናል የሆኑ ትራቭል ካላችሁ ካንስል አድርጉ፣ አትንቀሳቀሱ ማለት ነው። ወደ ኢትዮጵያ ቢሆንም ነገሮች እስኪረጋጉ ድረስ ማለት ነው። ከዛ ባሻገር ግን ሲቲዝን የሆናችሁ ያው መብታችሁ ነው ማለት ነው። ፓስፖርታችሁ ስላለም መብታችሁ ነው። ግን ግሪን ካርድ ዶላር አበክሬ እናገራለሁ። ከሰማሁት ዜና እውነተኛ ምንጭ ነው። ስለዚህ ይሄንን እናገራለሁ። ቴንኪው እንደምናችሁ አባባራሉ ኢሚግሬሽን ተበቃ ነኝ ከቦስተን ማሳቹሴትስ። ዛሬ ደግሞ ይጀላችሁ የመጣወት አጠር ያለ ቪዲዮ ዛሬ ማታ ካነበብኩት አዲስ የትራምፕ አድሚኒስትሬሽን ሲቢስ ኒውስ ሪፖርት ያደረገው ነው ያነበብኩት ነው። ትራምፕ አሳይለም ግራንት ተደርገው በሬፊጂ ገቡ ግሪን ካርድ ፋይል ያደረጉት ሰዎች ፕሮሰሱ እንዲቆም ለጊዜው ብሏል። ለምን ለሚለው ነገር በናሽናል ሴኩሪቲ ሪዝን ብዙ ቬትድ መደረግ አለባቸው ባክግራውንዳቸው መጣናት አለባቸው፣ የሚል ኤክስኪውዝ ነው የተሰጠው። እና ትንሽ ለማብራራት ግሪን ካርድ ለምሳሌ አንድ ሰው አሳይልም ግራንት ከሆነ በኋላ በአመት ውስጥ ግሪን ካርድ ፋይል ማድረግ ይችላል። ሬፊጂም እንደዛ እና ያይቁም ለጊዜው ባክግራውንዳቸው እስኪጠና ድረስ የሚል ነው። ሴንስ አይሰጥም ተብሏል። ምክንያቱም ኤልዌ ሬፊጂ የሆነ ሰው ወደዚህ ሀገር ሲመጣ ብዙ ቬትር ተደርጎ ብዙ ሴኪሪቲ ቼክ ተደርጎ ነው ክሊራ ተደርጎ ነው የሚመጣው። አሳይለም ፋይል የሚያደርግም ሰው ቢሆን ፊንገር ፕሪንት ሰጥቶ ባክግራውንዱ ተጠንቶ ነው። ሶ እንግዲህ እንደዚህ አይነት ነገር አለ። ዴቨሎፕመንቱን እየቆየ እየቆየ ሲሄድ እናየዋለን ማለት ነው። ይሄ ልንገራችሁ ብዬ ነው። እንግዲህ በዚህ አድሚኒስትሬሽን ሰርፕራይዝ ያደርገናል። ሁሌም ይሄ ይሆናል የማይባለው ነው ምክንያቱም ኦልሬዲ አፕሩቭ የተደረገ ነገር ስለሆነ እና ኦልሬዲ ኢንቨስቲጌት የተደረገው ባክግራውንድ ቼክ የተደረገ ነው። ብዙ ድኔ ያለን ለማብዛት እና ን ፕሩቭ ትንሽ ግሪን ካርድ ለመስጠት ሬፊጂ ሊሆኑ አሳይሊ ሊሆኑ እና ለተለያየ ኳሊፋይ ለሚያደርጉ ሰዎች ግሪን ካርድ ለመስጠት እንትን ያለው ነገር ይመስላል። እስፔሻሊ ደግሞ እንግዲህ አሁን ባን የተደረጉ ሀገሮች አሉ እና እዛ ትራቭል ባልና ያሉ ሀገሮች ላይ ደግሞ ትንሽ ይጠብቃል ብዬ አስባለሁ። እንግዲህ ይሄ ልንገራችሁ ይሄ ነው። ስላዳመጣችሁ እያመሰግናለሁ። ባባላለሁ ኢሚግሬሽን ጠበቃ ነኝ ከቦስተስ ማሳቹሴት 774 ደህና አምሹ። ፕሊስ ፕሊስ ፕሊስ ይሄን መልእክት በቀናነት አዳምጡኝ የአሜሪካ ግሪን ካርድ ሆልደር የሆናችሁ ሰዎች በቅርብ ጊዜ በሰፊው ሲወራ የነበረው ኢንፎርሜሽን ከአሜሪካ ውጭ ረጅም ጊዜ ከቆያችሁ ዲፖርት ትደረጋላችሁ እየተባለ ከትራምፕ ህጎች ጋር እያያያዙ ሰዎች በየሶሻል ሚዲያ ሲያወሩ ነበረ። በዚህ ዙሪያ በሰፊው በደንብ ግልጽ አድርጌ እዚሁ ማወቅ ያለባቸው ኢንፎርሜሽን ደሊቨር አረግላችኋለሁ። ቤተሰብ የትም ሳትሄዱ ይህን ቪዲዮ ሙሉን አዳምጡ። ለወዳጅ ዘመድ ቤተሰቦቻችሁ አሜሪካ ያሉ ግሪን ካርድ ያላቸው ደግሞ አጋሩ። ኦኬ፣ ሰው እንደዚህ ነው። ለስ ብሬክ ዳውን ኦኬ። የአንድ የአሜሪካ ግሪን ካርድ ያለው ሰው ከአሜሪካ ውጪ መቆየት የሚችለው ስድስት ወር ብቻ ነው። ኦኬ ከስድስት ወር በላይ ከአንድ አመት በታች ከቆየ ኤርፖርት ተመልሶ ሲመጣ ኤርፖርት ላይ ሰፊ የሆነ ጥያቄ ይጠብቀዋል፣ በግሪን ካርዱ ዙሪያ ማለት ነው። ለዚህ ዝግጁ መሆን አለበት። ለምን የሚፈቀደው እስከ ስድስት ወር ብቻ ስለሆነ። አንዳንዶቻቸው ከአንድ አመት በላይ ከቆዩ ግን፣ ከአንድ አመት በላይ ቆይታችሁ ወደ አሜሪካ ስትመለሱ ግሪን ካርዳችሁ ልትቀሙና ዲፖርት ልትደረጉ አሊያም ደግሞ ሪሙቫል ላይ ልትቀመጡ ትችላላችሁ። ሰው ታዲያ ለዚህ መፍትሄ ምንድን ነው? ለዚህ መፍትሄው አንድ ቤስት የሆነ አይዲያ ልሰጣችሁ ነው። የዚህ ምንድን ነው? ከአሜሪካ ውጭ ከስድስት ወር በላይ ወይ ደግሞ ከአንድ አመት በላይ መቆየት ከፈለጋችሁ ከመውጣታችሁ በፊት አሜሪካ እያላችሁ ሪኢንትሪ ፐርሚት ወይ ደግሞ ፎርም 131 ሞልታችሁ አፕሩፍ ከተደረጋቸው በኋላ ይሄ ፎርም ከአሜሪካ ውጭ ሁለት አመት እንድትቆዩ ይፈቅዳል። ስለዚህ በህጋዊ መንገድ ግሪን ካርዳችሁ ቀማ ይሆን አልቀማ እያላችሁ ምንም ስጋ ሳይገባችሁ ከአሜሪካ ውጭ ሁለት አመት መቆየት ትችላላችሁ። ምንን ተጠቅማችሁ? ሪኢንትሪ ፐርሚት ተጠቅማችሁ ማለት ነው። ስለዚህ ቤተሰቦች ከአሜሪካ ውጭ ከስድስት ወር በላይ መቆየት የምትፈልጉ አሊያም ደግሞ ከአንድ አመት በላይ መቆየት የምትፈልጉ ቤተሰቦች ፕሊስ ሪኢንትሪ ፐርሚት ሞልታችሁ ብትወጡ መልካም ነው። ኦኬ ሆፕፉሊ ይህን ቪዲዮ ይጠቅማችኋል ብዬ አስባለሁ። አዝ ኦልወይስ ማች ላቨ ሬስፔክት